ሌለው እንደዚሁ በቃ ብቻ ወደ ስንት ቻናል ካፍቻለሁ፣ ግማሽ ግማሽ ደርስና ይበላሻል። በራሴ ሰተት ነው የሚበላሽብኝ፣ መነካካት በጣም ነው የምወደው። እና እባካችሁን አሁንም እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እንድታበረታትኝ በትትና ጠይቃለውኝ። ስልክ ቁጥር እራሱ በጣም ብዙ እህቶቼን አስቸግር፣ ያለው በዙሪያ ያሉትን ማለት ነው። አምቱ ስልክ ቁጥር ስጡኝ፣ ቻናል ለከፍት ነው ያን ቻናል መቼ ነው የሚያልቀው ምናምን ይሉኛል እና ይሄንን ግን አሁን ድምጼን አጥፍቼ ያው ውጤታማ ሲሆን ነው እነግራቸዋለሁ ብዬ ያሰብኩት ምክንያቱም በጣም አማሪያቸዋለሁ። የስንት ዓመቴ ነው ከቻናል ጋር ስታገል ስታገል ግን ምንም አልሳካልሽ ብሎኛል። ችግሬ ምን እንደሆነ ባላቅም ማለት ነው ዋናው ችግሬ ነው የራሴ ችግር ነው ብዬ የማስበው እነካካለሁኝ። ዩቲዩብ በጣም እነካካለሁ፣ ጎረጉራለሁ። ከዛ ያልሆነ ነገር እነካካና ይበላሻል ማለት ነው። እና ሲበላሽ አሉኝ በጣም ብዙ ጓደኞች አሉኝ። የወልኩ አምጦ ስልክ ቁጥር ስጡኝ፣ ሌላ ቻናል ከፍቻለሁ። ያኛው ቻናልስ ምን ሆነብሽ ሲሉኝ፣ ተበላሽ በቃ አንቺ መቼ ነው እንደሚሳካልሽ? ምናምን ይሉኛል። እና አሁን ላይ ግን ሰልችተውኛል። ሁሉም በጣም ነው የሰለችውኝ ይመስለኛል። ያው ባይናገሩም፣ አፋውጥቶ ባይናገሩም እንደሰለችው ነው እየተረዳሁት ያለሁት። አሁን ግን ይሄ ከተሳካልኝ፣ ስልክ ቁጥር ምናምንም አልፈልግም። በቪዲዮ ብቻ ሰርቼ ውጤታማ ሲሆን የዛን ጊዜ ላይ መግባት ሲገባ ቢያንስ ግማሽ ከደረስኩ በኋላ ይሄው ቻናል ሌላ አዲስ ቻናል ከፈትኩ ላቸዋለሁ። ስልክ ቁጥር ማውጣት የምችልበትን ነገር አወጣለሁ። እርግጥ ስደት ላይ ያለ ሰው እንደፈለጉ መዘዋወር የፈለጋችሁትን ነገር ማዘዝም አትችሉም። ችግር ነው በጣም ግን ቢሆንም እኔ እንትን እስከሆንኩ ድረስ ጠለብ እስከሆንኩ ድረስ በስሜ ሲም ካርድ እንዲመጣልኝ እፈልጋለሁ ላቸዋለሁ። ወይም እንዲሁ ከሱቅ የሚገዙ አሉ ተብያለሁ። እሹንም ተገዝቶ ፈጣሪ ፈቃዱ ከሆነ ወደ ሪያድ ሲሄድ ገዝተው ልጆቹ እንዲያቀብሉኝ አድርጋለሁ። ይህንን ነው ያሰብኩት እና እንደዛ ድርጌ ቢያንስ ግማሽ ከደረስኩ በኋላ ጓደኞቼንም ሳፕራይዝ ማድረግ እፈልጋለሁ። እንዴት ነው ቻናል የምታበላሹ ካላችሁኝ አንደኛው ቻናሌ ይሄ ባለማወቅ ነው። እሱ እንኳ ገና የመጀመሪያ ስለነበረ ሰው ዩቲዩብ ከፈተ ምናምን ሲባል ከፈትኩኝ፣ ለም ከዛ ያገኘሁትን ሁሉ ነበረ ምፖስተው ለካ እንደሱ አይቻልም። በጣም የቲክቶክ ቪዲዮ አጠቀው እንትኑን ቻናሉ ኮፒራይትም አገኘው ዘፈን ምናምን ጭንበት ነበረ። ለካ ከቲክቶክም እንደዚህም አይነት ለካ ኦሪጂናል የራስ ካልሆነ በስተቀር አደጋ አለው። ይህን አላቅም ነበረ ከዛ ብቻ ያልተፈቀዱ ቪዲዮዎችን እንደ ጫንኩበት ነገር ነገረኝ። ከዛ በዋርኒንግ ተቀመጠ ማለት ነው ይቻላሉ። በዋርኒንግ ሲቀመጥ ይሄ ነገር ማለፍቼ ይበላሻል ብዬ ያቆምኩተኝ። ከዛ አንዲት እህቴ እንዲህ እንዲህ አይነት ስራ አለ የነጮቹን ማጫወት ማለት ነው ስትለኝ፣ እሺ ብዬ ያኛውን ተውኩኝና ከፈትኩኝና እንዳጋጣሚ ሆኖ ታውቃላችሁ፣ አንዳንድ ጊዜ የማ ምንድን ነው ይሄ የማትበሉት ነገር ፍጥንጥንጥን ብሎላችሁ ነው የሚመጣውና፣ ከፈትኩኝ በሁለት ወሬ ወደ 5000 ሰዓት ገባውኝ ሰብስክራይብ ወደ 3000 ምናምን ከዛ ገባውኝና፣ አፕላይ ለማስደረግ ለሰው ሰጠኝ። የሚገርማችሁ በፓስፖርት አፕላይ እንደሚደረግ አላቅም ነበረ። እንዳጋጣሚ ሆኖ ደግሞ ወደ ቤተሰብ ማለት ወደ አገር ቤት ሄጄ ነበረ እና ፓስፖርት እጄ ላይ ነበር። እንዳጋጣሚ ሆኖ ፎቶ አንስቼው ነበረ ትኬት ሊቆርጡ ነው እንጂ ትኬት ሊቆርጡልኝ ፎቶ አንስተሽ ላኪ ሲሉኝ አንስቼ ላኩላቸው። ከዛ ተቀመጠ። ውኋስ አፕ ላይ ለነሱ ስልክላቸው እና ጥሩ ሆነልኝ። ከዛ አንስቼ ለነሱ ሰጠኋቸው። አፕ ላይ እንዲደረግልኝ ሰጠውኝ። አፕ ላይ የነጮቹ ስለነበረ ወደ ሶስት ሳምንት ወሰደ፣ እየገመገመ ማለት ነው። ወደ ተናደድኩኝ በቃ ወደ ሶስት ሳምንት ሲቀመጥ መጨረሻ ላይ ምን ባረግን ጥሩ ነው፣ እንደገና የነጮችን ቪዲዮ ለቀኩበት። ሌላው ደግሞ እነ ዳኒ ዳኒ ሮያል ነው መሰለኛው የነሱን አንድ ላይ የሰሩትን ከና ብርሽ ጋር የሰሩት ቪዲዮ እንዳጋጣሚ ሆኖ የሆነ ስህተት ነገር ነበረና እሱን የሚያጋልጥ ነገር ቪዲዮ ሰራው። እነሱን ኮፒራይት ላኩና አስወረዱብኝ። ከዛ ቻናሉ ተበላሽና ሪሞቭ ተደረገ ማለት ነው። አላማረርኳቸው፣ ምክንያቱም ስህተቱ የራሴ ስለሆነ አላማረርኩም። ምክንያቱም እኔ የእነሱን ነገር አንስቼ መጫ እንደለብኝ አማን ግን ፎቶ ነው የተጠቀምኩትን። በእርግጥ ግን የሩታን ፎቶ ነበር የተጠቀምኩትን ግን ብቻ እንደዛ ሆነና ተበላሽ። አሁንም እንደገና ሌላ ሶስተኛ ከፈትኩኝ፣ ሶስተኛ ከፍቼ እየሰራው እየሰራው ስልኬ እየጋለ መጣ። በቃ አልቻለም። ታውቃላችሁ መደማመር አለ ለሶስት ሰዓት ለአራት ሰዓት ላይ ብላይ መቀመጣለና ስልኬ እየጋለ ሲያስቸግረኝ የቤት ውስጥ ደግሞ ኩሽና ኔትወርክ አይስብምና ውጭ ላይ ነው ስልክ የሚቀመጠው ይህ ነገር ሳያጋየኝ ሰዓት ላስሞል አልኩና አንስቼ ለሰው ሰጠሁኝ ከዛ ሰዓት ሲሞላ አሁንም የሰው ቪዲዮ ነበር የተጫነበት ሰዓት ሲሞላ እሱም ችግር አጋጠመው መጨረሻ ላይ ደግሞ ቻናል ነበር ሌላ ሌላ ቻናል እሱንም ሪሞቭ አደረገብኝና ይሄ ይጠፋል አለኝ ልጁ እንደዛ ሲለኝ ተናድርኩና ከስልኬ አስወገድኩት፣ እሱንም ማለት ነው። አሁንም እንደገና አራተኛ ምችም አይደክመኝም የምር ከፈትኩኝ ካፈትኩኝ ሰው አስከፈትኩኝና ሰው እያስከፈትኩ እያለ እየሰራውበት ነበረ፣ ግን ብቻ አልተመቸኝም። እሱን ተውኩተኝ ማለት ላይብ ሚያስቂያስ ገባኛል፣ ግን ላይብ እንድገባ ስላልፈለኩ ብቻ ተውኩተኝ። ምክንያቱም አሁንም ላይ ከገቡ ውርነት አካል ጎረጉራል። ስለዚህ ቀስ ብዬ ምንድን ነው ይሄ ምንድን የቸኮል አፍስሶ ለቀመ እንዳይሆን አልኩና ተወኩትና ደግሞ እንደገና ይህንን ከፈትኩ ማለት ነው። እና አሁን በዚህ ይሄ የመጨረሻዬ ነው። እውነት ለማውራት ይሄ መጨረሻዬ ነው። ከአሁን በኋላ ምንም አይነት ቻናል አልከፍትም ይሄ ከተበላሸ በእርግጥ ነገር ግን እኔ ቻናሉ ይጠቅመኛል ብዬ ሳይሆን ራሴንም ቢዚ ለማድረግ ነው። ጭንቀት አለብኝ እጨነቃለሁ በጣም ና ቢያንስ በዚህ ራሴን እደበራለሁ ከልጆች ጋር አገናኝበታለሁ ብዬ ነው እንጂ እኔ ቻናል ይጥቀም አይጥቀም ማቀው ጉድ የለም። ስለዚህ አንድም ለራሴ ጊዜ ማስኬጃ ነው የምጠቀመው። ቁጭ ስል በሽታ ናዳምጣለሁ ና አገር ቤት በቅርቡ የገባሁት ለመታከም ነበረ። እዛ ታክሜ ተመልሼ መጣሁ እና የራሴም ቢዜ ለማድረግ ነው። በነገራችን ላይ ድምፄ እየተቀየረብኝ አስቸግሮኛል። ችግሩ ምን እንደሆነ አላቅም። ጎሮሮ አካባቢ ህመም ይሰማኛል። እንዲህ አልነበረም የኔ ድምጽ። የሆነ አሁን የመጎርናን ድምፅ አይነት ነገር ነው የተሰማኛለውት ሐኪም ቤት ለተደጋጋሚ መሄድ እንደምፈልግ ንግሬያቸው አለው ወስደውኝም ነበረ። እዚህ ሀገር ምርመራ ወይም ብቻ አስደሳች አይደለም። ለስንት አመት እዚህ የምነግራቸው በሽታዬን አልረዳኝ ሲሉ ነበረ ወደ ኢትዮጵያ ተሳፍሬ የሄድኩተኝ ግን በአንዴ ነው። ዶክተሩ ህመሜን ስነግረው አዘዘልኝ። ይህ ምንድን ነው ሲቲ ስካን የሚባል ነበር። ጭንቅላቴን ነበር የሚያመኝ፣ እሱን አዘዘልኝ። በሽታ የታወቀልኝ ማለት ነው። አሁን ልክ ከመጣሁ ከሁለት ወር በኋላ ደግሞ ይሄው ጎሮሮ ጀመረኝ። በጣም ነው ሰይጣን የሚፈታተነኝ እኔ ለምን እንደሆነ አላውቅም። እና በጸሎት በዱአችሁ አስቡኝ እላለሁኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁኝ። ይህ ቪዲዮ ሆኖ አይደለም በነገራችን ላይ የምለቅላችሁ ግን መደማመሪያ እንዲሆነኝ ብዬ ነው። ጥሩ ጥሩ ነገር ይዤ እንደመመጣ ተስፋ አደርጋለሁኝ። ላይክ፣ ሸር አሁንም የግድ ሰብስክራይብ ያስፈልጋለኝ ሰብስክራይብ እንድታደርጉኝ በትህትና እጠይቃለሁ። አመሰግናለሁ። ግን እስኪ በጸሎታችሁ አስቡኝ። የድምፄ ነገር በጣም አሳስቦኛል ው በቅርቡ አንድ እህታችን ድምጿ ተቀይሮ መጨረሻ ላይ የጉሮሮ ካንሰር እንደተባለች ታስታውሳላችሁ። ብዙዎቻችን የምናውቀው ነውና በፍራት ተውጫለሁ። ውሰዱኝ ላለው አሰሮች የትልልቅ ሰዎች ስለሆኑ ብቻ እንግዲህ ፈጣሪ ያግዘኝ እሺ ይላሉ ግን እኔ ሞጥሬ ለመያዝ ትልልቅ ሰው ስለሆኑ በዝመታ ነው የያዝኩተኝና ወደ ሀገር ቤትም ሄደው ለመታከም በቅርብ ጊዜ ነው ደርሽ የመጣወትኝ። ሁሉ ነገርን አጠፋፍጪ በጸሎታችሁ አስቡኝ እላለው። እህታችሁ ሙዬ ነኝ። ባይ ባይ።